ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬም አዲስ አስተማሪና ቁም ነገር አዘል ቪዲዮ እየላችሁ መጥቻለሁ። የፌስቡክ አካውንታችን ከጠላፊዎች እንዴት እንከላከላለን የሚለውን እናያለን። እስከ መጨረሻው አብራችሁን ቆዩ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ማድረጉን እንዳይረሱ። ውድ የዚህ ቻናል ቤተሰቦች፣ ማህበራዊ ሚዲያዎች በርካታ ጥቅሞች እንዳላቸው ሁሉ ከፍተኛ ጉዳቶችም አላቸው። ከእነዚህም ውስጥ ከግለሰብ አልፎ ሀገር ላይ ከፍተኛ የኢኮኖሚ የማህበራዊና፣ እንዲሁም የፖለቲካዊ ጉዳቶችን ያደርሳሉ። በግለሰብ ደረጃ ለአብነት ያክል የፌስቡክ አካውንታችን ከጠላፊዎች የምንሰረቅባቸው ምክንያቶች፣ ጥንቃቄና መፍትሄዎችን እየላቸው መጥቻለሁ። የፌስቡክ ተጠቃሚዎች የፌስቡክ አካውንታችንን ከሰራቂዎች ለመጠበቅ የሚያስችሉ ብዙ መንገዶች ያሉ ሲሆን ይህንንም ለማድረግ የፌስቡክ ተቋም ብዙ አማራጮችን ለተጠቃሚዎቹ አቅርቦላቸዋል። በመጀመሪያም የፌስቡክ አካውንታችንን በቀላሉ ከጠላፊዎች እጅ እንዲወድቅ የሚያደርጉንን ተግባራትና ድክመቶችን ከዚህ በታች ያሉ ተግባራትም መተግበር ይኖርብናል። የመጀመሪያው ለፌስቡክ አካውንታችን መግቢያም ቀላል የሆነ የይለፍ ቃል ወይንም ፓስወርድ ማስቀመጥ ነው። ለምሳሌ ያህልም የፌስቡክ አካውንታችን ስሙን ለይለፍ ቃል መጠቀም፣ የግል ስማችንን ወይንም የአባታችንን ስም የሚታወቁበት ሌላ ስም መጠቀም፣ ሌላ ቁጥሮችን መጠቀም፣ ለምሳሌ ተከታታይ የሆኑ ቁጥሮችን መጠቀም ለፌስቡክ ጠላፊዎች ቀላል ይሆንላቸዋል። በቀላሉ የሚታወቁ ቃላቶችን መጠቀም፣ ስልክ ቁጥሮችን ለፓስወርድ መጠቀም፣ ወዘተ የመሳሰሉት ሊታወቁ እና በጠላፊዎች እጅ አካውንታችን እንዲሰረቅ የሚያደርግ ዋነኛ ምክንያት ነው። ሌላኛው በውስጥ መስመር የሚላኩልን ምንነታቸው ያልታወቁ ሊንኮች ለመክፈት መሞከር በርካታ የፌስቡክ ተጠቃሚዎችን ከማያውቁት ሰውም ይሁን ከሚያውቁት ሰው በፌስቡክ የውስጥ መስመር የሚላክላቸውን ምንነቱ ያልታወቀ ሊንኮች ለመክፈት መሞከራቸው አካውንታችንን በቀላሉ ለጠላፊዎች እጅ እንዲወድቅ ያደርገዋል። በውስጥ መስመር ብቻ ሳይሆን የተለያዩ አላስፈላጊ ምስልና ቪዲዮዎችን የያዘ ጠላፊዎች የሚለቁት ሊንኮች በፌስቡክ ሲሰራጩ እነሱን ለመክፈት ሊንኩን ሲጫኑ በቀላሉ አካውንታችን በጠላፊዎች ይገባል። በተለይም ሊንኩን ተጭነን ለመክፈት ስንሞክር በድጋሚ የይለፍ ቃላችንን ወይንም ፓስወርዳችንን እንድናስገባም ከተጠየቅንና ካስገባን በቀላሉ አካውንታችን በጠላፊዎች እጅ የመግባቱ እድል ሰፊ ይሆናል። ሌላኛው የይለፍ ቃላችን ወይንም ፓስወርዳችንን ለረጅም ጊዜ ሳንቀይረው መቆየታችን ለጠላፊዎች ምቹ ይሆንላቸዋል። ብዙ የፌስቡክ ተጠቃሚዎች የይለፍ ቃላቸውን ምናልባትም አካውንቱን ከከፈቱበት ቀን ጀምሮም ላይቀይሩት ይችላሉ። የይለፍ ቃልም በየጊዜው ለጥንቃቄ አለመቀየር አካውንታችንን ለመስረቅ የሚያደርጉት ሙከራ እገዛ ያደርግላቸዋል። የይለፍ ቃሉ ስለማይቀየር ከተደጋጋሚ ሙከራ በኋላም ለፌስቡክ አካውንታችን ያስገባነውን የይለፍ ቃል ሊደርሱበት ይችላሉ። የፌስቡክ አካውንትን ለመክፈት ያወጣነውን የኢሜይል አድራሻም ለሁሉም ሰው እንዳይታይ ማድረግ እንዳይታይ ካደረግ ነው የእኛ አካውንት ለመስረቅ ጠላፊዎች የኢሜይል አድራሻችንን በመጠቀም ኢሜይላችንን በመስረቅ በቀላሉ የፌስቡክ አካውንታችንን እንዲጠለፉ ያግዛቸዋል። የኢሜይል አድራሻችንን ብቻ ከፌስቡክ ላይ እንዳይታይ ማድረግ በራሱም ደጋውን ቢቀንስም ሁሉም ሰው የሚያውቀውን ለተለያዩ አገልግሎቶች የምንጠቀምባቸው የኢሜይል አድራሻዎች ለፌስቡክ አካውንትም የምንጠቀመው ከሆነም በቀላሉ በጠላፊዎች ሊታወቅ እና አካውንታችንን ለመስረቅ ለሚያደርጉት ሙከራ ሊያግዛቸው ይችላል። ውድ ተመልካቾች፣ ምክንያቶቹ እነዚህ ብቻ ናቸው ማለት ሳይሆን ሌሎች በርካታ ምክንያቶች መኖራቸውም ከግንዛቤ ውስጥ ልናስገባ ይገባል።